ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ፤ የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፤ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማልና፣ ለትሑታን ግን ጸጋን ይሰጣል። አንደኛ ጴጥሮስ አምስት ሶስት በስም አብ ወወልድ በመንፈስ ቅዱስ አህዱ አምላክ አመተ ስዑ ለጥቅምት በዛቲ ዕለት አዕረፈ አብ ቅዱስ ሊዋሪዎስ ሊቀጳጳሳት ቀባጳሳት ዘሀገረ ሮሜ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ዘጠኝ ቀን ቅዱስ አባት የሮሜ ሀገር ሊቀጳጳሳት ሊዋሪዎስ አረፈ። ይህም እውነተኛ ደግ ንጹህ የሆነ ሰው በታናሽነቱ መንኩሶ የቤተ ክርስቲያንን ትምህርት እየተማረ በቤተ ክርስቲያን ግቢ አደገ። በሮሚ ሀገርም በሐዋርያት አለቃ በጴጥሮስ ወንበር ላይ ሊቀ ጳጳሳት ሊሆን መርጠው ሾሙት። በጎ መንገድን በመጓዝ እግዚአብሔርን አገለገለው። ሕዝቡንም አዘውትሮ ያስተምራቸው ነበርና ከእግዚአብሔርም ሕግና ትእዛዝ የተላለፉትን መክሮ ገስጾ ወደ እግዚአብሔር ሕግ ይመልሳቸው ነበርና ታናሹ ቆስጠንጢኖስን በሞተ ጊዜ ከሃዲ ሎያኖስ ነገሰ። እግዚአብሔር እስካጠፋው ድረስ የክርስቲያን ወገኖች አሰቃያቸው። ይህ ኦሊያኖስ ለቆስጠንጢኖስ የአባቱ እህት ልጅ ነው። መንግስትንም በያዘ ጊዜ የጣዖታትን ቤቶች የጣዖታትን ቤቶች በመክፈት የክርስቲያን ወገኖች ሁሉ አሰቃያቸው። ይህም አባት ሊዋሪዎስ ከሮሜ ሀገር ወደ ቂሳርያ መጣ። ከቅዱስ ባስሊዮስም ጋር ተገናኘ። ከታላቅ ስህተቱና ከክህደቱ መከረው። ይመልሱትም ዘንድ ወደ ንጉሱ ኦሊያኖስ ለመሄድ ሁለቱ ተስማሙ። እነርሱ ከታናሽነታቸው ጀምሮ እየተማሩ ከእርሱ ጋር በአንድነት ያደጉ ናቸውና። ከዚያም በኋላ ተነስተው ሄዱ። ንጉሱ ሊያኑስም ወዳለበት ደርሰው በፊቱ ቆሙ። ከስህተቱም በሚመልሱበት ሊናገሩት ወደው ሳለ እርሱ ቀድሞ በጌታችን ላይ በመሳለቅ ክብር ይግባውና የጠራቢው ልጅ ወዴት ተዋችሁት አላቸው። ቅዱስ ባስሊዮስም አንተን በሲኦል ቀብሩህ ዘንድ ሳጥን ሊሰራልህ ተው ነው ብሎ መለሰለት። በዚያን ጊዜ በእነርሱ ላይ ተቆጥቶ በወህኒ ቤት እንዲያስሯቸው አዘዘ። በዚያም የቅዱስ መርቆሪዎስን ስዕሉን አግኝተው በፊቱ እያለቀሱ የክርስቶስ ምስክር ሆይ በክብር ባለቤት ጌታችን ኢየሱስ ክርስቶስ ላይ የዚህን ከሃዲ መሳለቁን አትሰማምን ብለው ጸለዩ። ይህንንም ሲጸልዩ ያን ጊዜ አንቀላፉ። አባሊዋሪው በእንቅልፉ ውስጥ ሳለ ቅዱስ መርቆሪዎስን ሰማይና ምድርን በፈጠረ በህያው ፈጣሪ ላይ እንዲሳለቅ ይህንን ከሃዲ በህይወት አልተወውም፤ ሲል በህልሙ አየው። ከእንቅልፉም ነቅቶ ያየውን ለቅዱስ ባስሊዮስ ነገረው። በዚያን ጊዜ ስዕሉን ከቦታ አጡት፤ እርሱም ኦሊያኖስ ወዳለበት ሂዷልና በጦርም ወግቶ ገደለው። ወደ ቦታውም ተመልሶ ተሰቀለ። ከጦሩ አንደበትም ደም ይንጠፈጠፍ ነበረ። እኒህ ቅዱሳንም ይህን ድንቅ ስራ ባዩ ጊዜ መፈራትንና ባለሟልነትን የተመላህ የኢየሱስ ክርስቶስ ምስክር ሆይ ኡሊያኖስን ገደልከውን? አሉ ያን ጊዜ አዎን እንደሚል ስዕሉ ዘንበል አለ። እኒህም ቅዱሳን ሊዋሪዮስና ባስሊዎስ ደስ አላቸው። ከዚያ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያምን ዩማኒዎስ ነገሰ። እኒህም ቅዱሳን ከእስር ቤት አወጣቸውና ወደ የቦታቸው ተመለሱ። ይህ አባት ሊዋሪዮስም አሪዮሳውያንን እጅግ ይጣላቸው ነበረ። ከክርስቲያን ወገኖችም ለይቶ ያሳድዳቸዋል። መልካም ጉዟቸውንም ከፈጸመ በኋላ እግዚአብሔርን አገልግሎ በሰላም አረፈ። የሹመቱ ዘመን ሰባ ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ የከበረ የአንጾኪያ ሊቀ ጳጳሳት አባ አትናትዮስ አረፈ። ይህ ቅዱስ ከታናሽነቱ ጀምሮ መነኮሰ ባሕታዊም ሆኖ የሚያገለግል ቅን ትሑት በበጎ ሥራ ሁሉ ፍጹም ሆነ። ሊቀጳጳሳት አባ ሚካኤልም ካረፈ በኋላ ኤጲስቆጶሳት ሁሉ ተሰበሰቡ። ይህንንም አባት ሊቀ ጵጵስና ይሾሙት ዘንድ መረጡት። ፈጥኖም እንዲመጣና ከእነርሱ ጋር ይህን አባት እንዲሾም ወደ ሀገረ ሰልቅ ሊቀጳጳስ ወደ አባ እልመፍሬያን ላኩ። እርሱ ግን መምጣትን ዘገየ። እነርሱም ሃምሳ ቀኖች ያህል ጠብቀው አባ አትናስዮስን ሹመውት ወደየ ሀገረ ስብከታቸው ተመለሱ። ከዚያ በኋላ በላኩበት መሰረት ሊቀጳጳሳት እልመፍሬያን መጣ። ወደ ሶርያም ድንበር ሀገር አምድ ደርሶ ከአንድ ጳጳስ ጋር ተገናኘ። ያም ጳጳስ እርሱ ከመምጣት በዘገየ ጊዜ አባ አትናቴዎስን እንደ ሾሙት ነገረው። በሰማም ጊዜ እጅግ ተቆጣ። እንዲህም አለ፤ በእኛና በእናንተ መካከል ያለውን ሕግ እንዲህ ትሽራላችሁን? ይህንን ብሎ በቁርባንም ቢሆን ወይም በማጠንት የአባ አትናቴዎስን ስም የሚጠራውን ሁሉ አውጉዞ ወደ ሀገሩ ተመለሰ። አባ አትናቴዎስም ይህን ነገር በሰማ ጊዜ እጅግ አዘነ። ረዳቱን ጠርቶ እንዲህ አለው፣ ልቤ ትባርክህ ትመርቅህ ዘንድ ታዘዝልኝ። ህዝቡ የፈለጉኝ እንደሆነ በዋሻ ሱባኤ ውስጥ ነው በላቸው። እኔ ወደ አንድ ቦታ ሄጄ አንድ ዓመት ያህል እቆያለሁና አንተም ሊሆን በሚገባው ስራ ሁሉ ዘዛቸው፣ በኔ ፋንታ እሰር ፍታ። ረዳቱም እሺ አለው። ከዚያ በኋላ አባ አትናቴዎስም የደሃ ልብስ ለብሶ በስውር ወጣ፣ በአገሩም ሂዶ ወደ ሀገረ ሰልቅ ደረሰ። የሊቀ ጳጳሳት አበዕል መፍሪያንን እድ ደጅ አንኳኳው በረኛው ምን ትሻለህ አለው። ከአባት ሊቀጳጳሳት ቡራኬሽ አለው ብሎ መለሰለት። ነግሮለትም አስገባው። አባ አልመፍሪያንም አንተ ከወዴት ነህ አለው። እርሱም ከሶሪያ ሀገር ነኝ፣ የእለት ሲሳይና ልብስ አጥቼ መጣሁ፣ በጥላ ስሮኝ ላገለግልሽ አለው ብሎ መለሰ። ሁለተኛም ቄስ ነህን ወይስ ዲያቆን አለው? እርሱም አይደለሁም አለ። ሹመቱን ሹሙን ጠርቶ ከመነኮሳቱ ጋር እንዲያኖረው አዘዘው። አባ አትናቴዎስም የሊቀ ጳጳሱን የቤት ውስጥ ስራ፣ የፈረሶችንና የበቅሎችን ፍግ እስከሚጠርግ የሚሰራ ሆነ። ይፈጫል፣ ውሃ ይቀዳል፣ እንጀራ ይጋግራል፣ ወጥ ይሰራል፣ ምንም ምን ስራ አይቀረው። እንዲሁ ለመነኮሳቱ ቤቶቻቸውን ይጠርግላቸዋል፣ ውሃውንም ይቀዳላቸዋል፣ እሳትን ያነድላቸዋል። እጅግም ስለወደዱት እንደ ሰማያዊ መላክም አስመሰሉት። ከዚያ በኋላ አትናቴዎስን ዲቁና ይሾመው ዘንድ ሊቀ ጳጳሱን መነኮሳት ሊቀ ጳጳሱን መነኮሳቱ አለዱት። በእሁድም ቀን አባ አልመፍሪያን ወደ ቤተ ክርስቲያን ገብቶ ዲቁና ሊሾመው አባ አትናቴዎስን ጠራው። እርሱም አልቅሶ አባቴ ሆይ ተወኝ፣ እኔ ደሃ ነኝና አለው። ባልተወውም ጊዜ አባቴ ይቅርታ አድርግልኝ፣ ይህስ ዲቁና አለኝ አለው። ሊቀጳጳሱም ከትዕግስቱና ከትህትና የተነሳ አደነቀ። በዲቁናውም እንዲያገለግል አዘዘው። በዲቁናው እያገለገለ ሰባት ወር ኖረ። ሊቀጳጳሱም አዋቂነቱን አይቶ ቅስና ሊሾመው ወደደ። በእሁድም ቀን ወደ ቤተ ክርስቲያን ውስጥ ጠርቶ መንፈስ ቅዱስ ቅስና ሊሾም ጠርቶሃል አለው። አባ አትናቴዎስም ሰምቶ አለቀሰ። እንዲተውም አለደው። ባልተወውም ጊዜ አባቴ ይቅርበለኝ፣ እኔ ቄስ ነኝ አለ። መነኮሳቱ ሁሉ አደነቁ። በእርሱም ደስ አላቸው። አባል መፍሪያንንም አስተዋይነቱን፣ የአንደበቱን ጣም እየተደራረበ አገልግሎቱን ተመልክቶ ጳጳሷ ለሞተባት ለአንዲት ሀገር ጵጵስና ሊሾመው ወደደ። ጳጳሳትንና ኤጲስቆጶሳትን ዲያቆናትን በዕለተ እሁድ ሰበሰባቸው። አባ አትናቲዎስንም አቅርበው እንዲህ አሉት፤ ለእገር የሀገረ ስብከት ሊቀጳጳስ ልትሆን ዛሬ መንፈስ ቅዱስ ጠርቶሃል አሉት። እርሱም ሰምቶ አለቀሰ። እንዲተውትም አልቅሶ አማላቸው። እንደማይተውት ባወቀ ጊዜ እርሱ የአንጾቂያ ሊቀጳጳሳት አትናቲዮስ እንደሆነ ነገራቸው። የአመጣጡን ምስጢርም ገለጸላቸው። በዚያን ጊዜ አባ ዕልመፍርያን ደነገጠ፣ አክሊሉንም ከራሱ ላይ አውልቆ በምድር ላይ ወደቀ። ለረጅም ጊዜ እንደሞተም ሆነ። በተነሳ ጊዜም እንዲህ ብሎ ጮኸ። ወንድሞቼ የማደርገውን እስኪ ንገሩኝ። ዛሬ እሳት ከሰማይ ወርዶ እንዳያቃጥለኝ፣ ምድርም አፏን ከፍታ እንዳትውጠኝ እፈራለሁና ጌታዬ፣ የአንጾኪያ ሊቀ ጳጳሳት አትናቴዎስ ውኃ እየቀዳ የፈረሶችና የበቅሎችን ጉድፍ እየጠረገ በቤት ውስጥ እንደ ባሪያ ሊያገለግል አግባብ ነውን? ወዮልኝ ወዮልኝ አለ። ጳጳሳቱና የተሰበሰቡት ሁሉ በሰሙ ጊዜ ከእግሩ በታች ወድቀው ሰገዱለት፣ እጆቹን እግሮቹን ሳሙ። ሊቀ ጳጳሱም ያማሩ የክህነት ልብሶችን ያለብሱት ዘንድ መስቀሎችንና አሮ የብርቱን ያመጡ ዘንድ በመንበርም ላይ ያስቀምጡት ዘንድ አዘዘ። ከዚያ በኋላ ጳጳሳቱ ከመንበሩ ጋር ተሸከሙት ሦስት ጊዜ አኬዎስ አኪዮስ አኪዮስ እያሉ ይህም አባት ይገባዋል ማለት ነውና፣ ቤተ ክርስቲያኑን አዙረው ወደ መቅደስ አስገቡት። ከዚያ በኋላ መቀደሻ ልብስ ለብሶ መስዋዕቱን አክብሮ ቀድሶ አቆረባቸው። እነርሱንም ሀገራቸውንም ባረከ። ለዚችም ሀገር ምንኛ መጠን የሌለው ደስታ ሆነ ተባለ። በማግስቱም አባል መፍሪያን ተነስቶ ለጉዞ የሚያሻውን በቅሎ አስመጣ፣ ለጉዞ የሚያሻውን ሁሉ አዘጋጀ። አባአትናቴዎስንም በበቅሎ አስቀምጦ እርሱ በእግሩ ተከተለው። ጳጳሳቱና ኤጲስቆጶሳቱ ሁሉ ከአባ አል መፍሪያን ጋር አጅበው ወደ አንጾኪያ ሀገር ወሰዱት። አባአትናቴዎስም አባ አል መፍሪያንን፣ አንተም በበቅሎ ላይ ተቀመጥና በአንድነት እንሂድ አለው። አባ አል መፍሪያንም ጌታዬ፣ ለእኔ አይገባኝም። አንተ በእግር ወደ ሀገሬ እንደመጣህ እንዲሁ እኔ በእግሬ ወደ ሀገርህ አደርሰሃለሁ አለው። የአንጾኪያ አገር ጳጳሳትም የሊቀ ጳጳሳት አትናቴዎስ መምጣት በሰሙ ጊዜ ከህዝብ ሁሉ ጋር ሊቀበሉት መጡ። በታላቅ ክብር ተቀብለው ወደ ሹመቱ መንበር አስገቡት። ለአባል መፍሪያንም ሁለተኛ ወንበር አድርገው በክብር አስቀመጡት። በዚያችም ቀን ፈጽሞ ደስ አላቸው። ተሰናብተውም ወደ ሀገራቸው በፍቅር አንድነት ተመለሱ። ይህም አባት አትናቴዎስ በጎ አኗኗሩን ኖረ። መንጋውንም በትክክል በእውነት ጠበቀ። በጎ ጉዞንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ሀገር የሰማዕታት መጀመሪያ ሆኖ ሌላው እስጢፋኖስ በሰማዕትነት አረፈ። ይህም የፋሲለደስ ወንድም ለሆነ ለኒቆሚዎስ ልጅ ነው። በወገንም የከበረ ነው። አባቱም ከአንጾኪያ ታላላቆች ወገን ሆኖ በወርቅ በብር በወንድ ባሮች በሴት ባሮች እጅግ የበለጸገ ነው። ክብር ይግባውና ክርስቶስንም እጅግ ይፈራዋል ይወደዋልም። ለድሆችና ለችግረኞችም አብዝቶ ይመጽውታል። በሰው ሁሉ ዘንድም ተወዳጅ ነው። ይህንንም ቅዱስ እስጢፋኖስን በወለዱት ጊዜ በበጎ ሥራ ተግሣጽ፣ በምክርም አሳደጉት። በመጀመሪያም የዳዊት መዝሙር፣ ከዚያም የብሉይና የሐዲስ መጻሕፍትን የመንፈስ ቅዱስን ሙቀት በላይ ውስጥ ይመላ ድረስ አስተማሩት። ሁለተኛም ስጋዊ ጥበብ ፈረስ መጋለብን፣ ጦር መወርወርን በፍላጻ መንደፍን በቅዱስ ፋሲለደስ ቤት ሆኖ ከቅዱሳን ፊቅጦርና ገላውዲዮስ ጋር ተማረ። ለፋሲለደስም የወንድሙ ልጅ ነውና ስለዚህም የፋሲለደስ ልጅ ይባላል። ዘመዶቹ ሁሉ እግዚአብሔርን የሚፈሩ ናቸው። በሕጉ በትእዛዙ፣ በአምልኮቱ ሁሉ የጸኑ ናቸው። ከውስጣቸውም ክብር ይግባውና ክብር ይግባውና በክርስቶስ የፍቅር ትኩሳት ልቦ ወደ ቀኝ ቢሆን ወደ ግራም ፈቀቅ የሚል የለም። ጌታችንም ለእርሱ ያላቸውን የፍቅራቸውን ጽናት ባየ ጊዜ ዓለም ሳይፈጠር ያዘጋጀላቸውን መንግሥቱን ሊያወርሳቸው ወደደ። ከዚህም በኋላ የግብፅ አገር ወደሆነ የፍየል ጠባቂ በጦርነት ምክንያት ወደ መለመሉት ስሙ አግሪጳዳ ወደሚባል ሰው ሰይጣን መጥቶ አደረበት። ወደ አንጾኪያን በደረሰ ጊዜ የመንግሥትን ፈረሶች ባልደራስ አደረጉት። የአንጾኪያ ንጉሥን በሞተ ጊዜ መንበሩ ከንጉስ ተራቁቶ በአንዲት ዕለትም የንጉሱ ሴት ልጅ በቤቷ ደርብ ስትመላለስ ሲዘፍን አየችው። እርሱም ለፈረሶቹ ክራርና መሰንቆ ሲመታላቸው እንደሚዘፍን ሰው ሆነው ያሽካኩ ነበረ። ስለዚህም ወደደችውና ባል አድርጋ አነገሰችው። ስሙንም ዲዮቅልጥያኖስ ብላ ሰየመችው። ያን ጊዜ በዘመኑ የተደረገ አመጽና ግፍ ወዮ! ምን አይነት አመፅና ግፍ ነው! ክብር ይግባው እና ክርስቶስ ከካደ በኋላ ጣዖታትን አመለከ። በክርስቶስም ያመነውን ሁሉ ገደለ። እንደ ነጣቂዎች አራዊትም የሰውን ስጋ የሚበላ ደማቸውን የሚጠጣ ሆነ። የተመረጡ የመንግስት ልጆች ሁሉ እረኛ እንደሌላቸው በጎች በተናቸው። ከነርሱም ውስጥ በችንካሮቹ ቸንክሮ የገደላቸው አሉ፣ በማረጃ አርዶ የገደላቸውም፣ በጦር ወቅቶ፣ በሰዓት አቃጥሎ የገደላቸው አሉ። አስሮ አፋቸውን በልጓም ለጉሞ ወደ ግብጽ አገር እስከሰደዳቸው ድረስ ልቅሶና ዋይታ በአንጾኪያ ሀገር እስከመላ ድረስ ባል ስለሚስቱ ሚስትም ስለ ባሏ እናትና አባት ስለ ልጆቻቸው ልጆችም ስለ ወላጆቻቸው ሰዎች ሁሉ ስለ ወገኖቻቸው የቅዱሳን ሰማዕታትን ስጋቸው በሀገሩ ጥጋ ጥግ የወደቀ ሆነ። ለጠባቂዎች ገንዘብ ሰጥተው በስውር ወስደው ከሚቀብሯቸው በቀር ቀባሬ የላቸውም። ይህም ቅዱስ እስጢፋኖስ የምስክርነትን አክሊል ይሰጥ ዘንድ ወደ እግዚአብሔር ሲጸልይ ኖረ። በመጀመሪያ በመጀመሪያዊቱ ቀን ንጉሥ ዲዮቅልጤያኖስ በግዛቱ ውስጥ ላሉ ሀገሮች ሁሉ አብያተ ክርስቲያናት እንዲዘጉ የጣዖት ቤቶች እንዲከፈቱና እንዲያመልኳቸው፣ እነርሱም በጦርነት ውስጥ ድል አድራጊነትን ይሰጡናልና፣ ይህንንም ትእዛዝ የሚቃወምና እምቢ የሚል ቢኖር ንብረቱ ይወረስ፣ በየአይነቱ በሆነ ስቃይ ይሰቃይ፣ ርኅራኄ በሌለው አሟሟት እስኪሞት ብሎ የሚያዝ አዋጅ ደብዳቤ ጻፈ። የመንግስቱን ታላላቆች ሁሉ፣ ህዝቡንም ታላቁንም ታናሹንም ሰበሰባቸው። ይቺ የረከሰች ደብዳቤም በተሰበሰቡት ፊት ትነበብ ዘንድ አዘዘ። ቅዱስ እስጢፋኖስን በሰማ ጊዜ ስለ ቀናች ሃይማኖት በክርስቶስ ፍቅር እሳትነት ልቡ ነደደ። ዲዮቅልጥያኖስንም ተመለከተው፣ እንደ ኢምንትም አደረገው። እንዲህም አለው፦ ንጉሥ ሆይ አጵሎንን ያመልኩ ዘንድ የምታዝ ይህች የረከሰች ደብዳቤ በመጻፍህ የምታሳየው ይህ ዓመፅ ምንድን ነው? ይህን ሁሉ ያጠፋው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አለ። ይህንንም ብሎ ያችን የረከሰች ጽሑፍ በያዘ ወታደር ላይ ተወርውሮ ነጠቀውና ቀደዳት፣ በጣጥሶም ጣላት። ንጉሱም ቅዱስ እስጢፋኖስን ይህ የምትሰራው ምንድን ነው ለራስ ጥፋትን አምጥተሃልና አለው። ከዚያ በኋላም ሰይፉን መዝዞ መታውና ከሁለት ከፈለው። የቅዱስ እስጢፋኖስም ራስ ለረጅም ጊዜ በንጉሱ ፊት ሆና በክርስቲያን ወገኖች ላይ የሚደረገውን ሁሉ ግፍ ዳግመኛ በስተኋላ በንጉሱ ላይ የሚመጣበትን አይኖቹ እንደሚታወሩ ምጽዋትን እንደሚመጸወት ከዚያም በኋላ እንደሚጠፋ ተናገረች። ከዳተኛ ንጉሥ ሄሮድስን የመጥምቁ የቅዱስ ዮሐንስ ራስን እንደዘለፈችው የቅዱስ እስጢፋኖስም ራስ ዲዮቅልጥያኖስን ትስት ዘልፈው ያዩት ዘንድ ብዙ ህዝቦች የሚመጡ ሆነ። ሄሮድስና ዲዮቅልጥያኖስ አንድ ጠባይ ናቸውና በከፋች ስራቸውም አይለያዩም። ሴቶች ከወለዷቸው የሚመስለው የሌለ የልዑል ነቢይ የሆነ ጻድቅ ሰውን ሄሮድስ በገደለው ጊዜ ዝሙቱ እንዳይገለጽበት ሽቶ ነበር። ስለዚህም ተልቶ ተበላ ሸቶ እስኪሞትም፣ ሚስቱንም ምድር እስከዋጠቻት ልጇም እስካበደሽ ድረስ ጉስቁልና አገኘው። የመጥምቁ ቅዱስ ዮሐንስም ራስ ዝሙቱን ግልጽ አድርጋ ዘለፈች። ይህም ጎስቋላ ዲዮቅልጥያኖስም የረከሱ የጣዖታትን አምልኮ ሊገልጥ የማይደበቅ የሕያው እግዚአብሔርን አምልኮ ሊደብቅ ወዶ ይህም ጎስቋላ ዲዮቅልጥያኖስ የረከሱ የጣዖታትን አምልኮ ሊገልጥ የማይደበቅ የሕያው እግዚአብሔርን አምልኮ ሊደብቅ ወዶ ቅዱስ እስጢፋኖስን ራሱን ቆረጠ። የቅዱስ እስጢፋኖስን ራስ ግን ዘለፈችው። አማልክቶቹም የርኩሳን አጋንንት ማደሪያዎች እንደሆኑ ገለጠች፣ አሳፈረችው። በምድርም ውስጥ እንዲደፍኗት አዘዘ። እርሷን በምድር ውስጥ ተደፍና ሳለች ዝም አላለች። ሶስት ቀን ያህል አብዝታ እየተናገረች ትዘልፈው ነበር። ሕዝቡም ሁሉ ይሰሟታል እጅግም አፈረ። ከእርሳስም ሳጥን ውስጥ እንዲጨምሯት ሳጥኑን አሽገው ከጥልቅ ባህር ውስጥም እንዲጥሉት አዘዘ። በዚያን ጊዜ እግዚአብሔር መልአክ ወረደ፣ ሳጥኑንም ከባህር አውጥቶ በባህሩ ዳር አኖረው። እናቱም ስጋውን እየፈለገች በእግዚአብሔር ፈቃድ ከዚያ ደረሰች። አግኝታውም ወደ ቤቷ ወሰደችው። የመከራው ዘመን እስኪያልፍ በስውር ቦታ አኖረችው። በፊቱም መብራት አኖረች። የመከራውን ወራት ካለፈ በኋላ የአማረች ቤተክርስቲያን ተሰራችለት። ከእርሱም ታላላቅ ድንቅ ታምራቶች ተገለጡ ለእግዚአብሔር ምስጋና ይሁን እኛንም በዚህ መስተጋድል ሰማዕት ጸሎት ይማረን በረከቱም ከእኛ ጋር ትኖር ለዘላለሙ አሜን በዚህ ቀን በደግሰው በኢዮብ ዘመነ መንግስት በሊቀ ጳጳሳቱ በአባ ቄድሮስም የሹመት ዘመን በዓለም ውስጥ ፈጽሞ የሚያስደንቅ ስራ ሆነ በቀን እኩሌታ ፀሐይ ጨልሟል እና ከዋክብትም ታዩ ሌሊቱም ሆነባቸው ሰዎች ፋናዎችን አበሩ ታላቅ ፍርሃትን ፈርተው ወደ እግዚአብሔር በመጮህ በፍጹም ልቡናቸው ለመኑ። ጌታችንም ወደ እርሱ የጮሁትን ሰምቶ ያንን ጨለማ አስወገደላቸው። ፀሐይም እንደ ልማዱ ወጣ፣ ለሁሉ ዓለምም አበራ። ደስ ብሏቸውም ክብር ይግባውና ጌታችንን በፍጹም ልባቸው አመሰገኑት። ሕዝቡም ሁሉ ተሰባስበው ለእግዚአብሔር በዓልን አደረጉ። ስለ ኃጢአታቸውም አላጠፋቸውምና ፈጥኖ ይቅር አላቸው እንጂ ምስጋናውንም አብዝተው አመሰገኑ። ለእርሱም ምስጋና ክብር ገንዘቡ ነውና ለዘላለሙ አሜን። በዚሽ ቀን የኤጲስቆጶሳት ስምዖን የእረፍት መታሰቢያ ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚሽ ቀን በህንድ ሀገር ቅዱስ ሐዋርያ ቶማስ ላደረገው ድንቅ ተአምር መታሰቢያ ሆነ። ይህም እንዲህ ነው። ሐዋርያው ቶማስ እንደ ባሪያ ተሽጦ ወደ ህንድ ሀገር ከአበኒስ ጋር በገባ ጊዜ አበኒስ ወደ ንጉሱ ጎንዶፎር አቀረበውና ሐናጺ እንደሆነ ለንጉሱ ነገረው። ንጉሱም ስለሚችለው ሙያ ሐዋርያውን ጠየቀው። ቅዱስ ሐዋርያ ቶማስም እንዲህ ብሎ ለንጉስ መለሰለት። እኔ የጥርብ ስራን ሁሉ ቀንበሮች፣ ሚዛኖችንም፣ ሰረገላዎችንም፣ መርከቦችንም በግንብ ስራም ቤተ መንግስቱን ሰራለሁ። ንጉሱም እጅግ ደስ አለው። ቤተ መንግስቱን እንዲሰራለት ከሚሻ ሁሉ ቦታ ወሰደውና በምን ወር ትሰራለህ አለው? ሐዋርያውም በህዳር መባቻ ጀምሬ በመያዝያ ወር ጨርሳለሁ አለው። ንጉሱም አድንቆ ሕንፃ ሁሉ በበጋ ይታነጻል፣ አንተ ግን እንዴት በክረምት ወር ታነጻለህ አለው። ሐዋርያውም ስለዚህ ነገር ችግር የለም አለ። ከዚያ በኋላ ንጉሱ ለራሱና ከእርሱ ጋር ለሚሰሩ ሰራተኞች የሚሆን ብዙ ገንዘብን ሰጠው። ቅዱስ ሐዋርያው ቶማስም ተቀብሎ ሄደ፣ የንጉሱን ለንጉስ እሰጣለሁ እያለ ለድሆችና ለምስኪኖች መጸወተው። ዳግመኛም የቤተ መንግስቱ ግርግዳ ተፈጽሞ ጣሪያው ቀርቶ ቀርቷል ብሎ ወደ ንጉሱ ላከ። ያን ጊዜም ንጉሱ ብዙ ገንዘብ ላከለት። ሐዋርያው ተቀብሎ እንደ ልማዱ መጸወተው። ከዚያም ከዚያ በኋላ ንጉሱ በመጣ ጊዜ ስለ ቤተ መንግስቱ ህንጻ ጠየቀ። ምንም የተሰራ ነገር የለም። ከዚህ በኋላ ንጉሱ በመጣ ጊዜ ስለ ቤተ መንግስቱ ህንጻ ጠየቀ። ምንም የተሰራ ነገር አላገኘም። ነገር ግን ገንዘቡ ለድሆች ምጽዋት ሆኖ እንደተበተነ ሰማ። እጅግም ተቆጣ። በሚገለውም ነገር እስኪመክር ድረስ ሐዋርያ ቶማስን ካመጣው ከአበኒስ ጋር አሰረው። በዚያችም ሌሊት የንጉስ ወንድም ጋዶን በድንገት ታመመና ሞተ። መላእክትም ነፍሱን ወስደው ተመሳሳይ የሌለው በወርቅና በእንቁ የተሰራ ቤተ መንግስትን አሳዩአት። ጋዶንም መላእክትን ይህ ቤተ መንግስት የማን ነው አላቸው። መላእክትም ለጋዶን ሐዋርያ ቶማስ ለንጉሱ ጎልዶፎር የሰራለት ነው አሉት። ከዚያ በኋላ ጋዶን ከሙታን ተለይቶ ተነሳ። ያየውን ሁሉ ለወንድሙ ለንጉስ ጎልዶፎር ነገረው። በዚያን ጊዜ ወደ እስር ቤትም ሮጡ። ቅዱስ ሐዋርያው ቶማስንም አበኒስንም ከወህኒ ቤት አወጧቸው፣ ለሐዋርያውም ሰገዱለት። የሀገር ሰዎች ሁሉ ከንጉሥ ጎልዶፎር ጋር አመኑ፣ በአብ በወልድ በመንፈስ ቅዱስም ተጠመቁ። የጌታችን የኢየሱስ ክርስቶስንም ቅዱስ ሥጋውንና ደሙንም አቀበላቸው። ከዚያ በኋላ ባረካቸውና ከእርሳቸውም ዘድ ወጥቶ ወደ ሌላ ቦታ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ በቅዱስ ሐዋርያ ጸሎት ይማረን በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ቀን የኢትዮጵያ ንጉሥ የዳዊት የእረፍቱ መታሰቢያ ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥቅምት አስር በዚህ ቀን ለአባቶች ሊቃነ ጳጳሳት ሰባተኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት አውማኒዎስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቶማስ ሐዋርያ፣ ቅዱስ እስጢፋኖስ ካልእ ሰማይት፣ ቅዱስ አትናቴዎስ አትናሲዮስ ብፁዕ፣ ቅዱስ ስምዖን ሰማይት፣ ቅዱስ ሊዋሪዎስ ሊቀ ጳጳሳት። ቅዱስ ባስሊዮስ ዘቂሳሪያ፣ ቅዱስ ቄርሎስ ሊቀ ጳጳሳት፣ አቡነ መዝገበ ሥላሴ ጻድቅ ኢትዮጵያዊ፣ አጼዳዊት ዳዊት ጻድቅ ንጉሠ ኢትዮጵያ ግማደ መስቀሉን ወደ ኢትዮጵያ ያስገቡት። ወርሃዊ በዓላት አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ፣ 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት፣ የብሔረ ብፁዓን ጻድቃን፣ አባ መልከ ጼዴቅ ዘሚዳ ኢትዮጵያዊ ቅዱስ ዞሲማ ጻድቅ አለመብጿን ያያባት ለመንጋ ሁሉ ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ፤ የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፤ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትና እንደ ልብስ ታጠቁ፤ እግዚአብሔር ትዕቢተኞችን ይቃወማልና፣ ለትሑታን ግን ጸጋን ይሰጣል። አንደኛ ጴጥሮስ አምስት ሶስት የሰማነውን በልቦናችን ያሳድርብን ከቅዱሳን አባቶቻችን እናቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት በረከት ረድኤት ያሳትፈን ስሙን ጠርተን እንዳናፍር የቸርነቱን ስራ ይስራልን ጸሎታችንን ልመናችንን ይቀበለን በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን ነፍሳተ ሙታንን ይማርልን ሕያዋንን ይጠብቅልን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር